ዛሬ በተከታታይ ለመናገር የምፈልገውን ሀሳብ ለዩትዩብ በሚመች መልክ ለመስራት እሞክራለሁ። ይሄ ያው እንግዲህ ሆም ሜድ ቪዲዮ ነው፣ ጥራት ላይኖረው ይችላል። ድምፅም ቢሆን እንደዚህ ሊኖረው ይችላል። ወደፊት እያስተካከልኩ መጣሉ ብዬ አስባለሁ። የሄዶ ሄዶ ቴዎሎጂ ስለሚባለው ነገር ለማውራት ነው። አይ ቲንክ ኦልሬዲ ማህበረሰብ ውስጥ ወይም አማኙ ማህበረሰብ ውስጥ የሆነ ነገር አለ ማህበረሰብ ውስጥ ያለው ሁሉም ነገር ልክ ነው እያልኩ አይደለም፣ ወይም አማኙ ማህበረሰብ ማለት ነው። ግን ደግሞ ሁሉም ነገር ውሸት ነው ማለት ደግሞ ከባድ ነው። ከዚህ ውስጥ አንዱ እኔ እንደምታውቁት በጉባኤ በተለይ ከትምህርት ቤቶች ጉባኤ ላይ ምናምን ሲሆን ሲሎጅ ስነመለኮት እንትን ይፈራል በጣም በጥንቃቄ ምናምን ነው ሰዎች እንትን የሚሉት ለምንድን ነው? አንደኛ ኮምፕሊኬተር ነው። ኮምፕሊኬተር ነው። እንደገናም ደግሞ ቀመር ይበዛዋል ማለት ክሪስቶሎጂ ሲባል ሶስት አራት ነጥብ እነዚህን ከማወቅ አለብን። ከዛ በጣም ዩ ሚስ ሆል ቲንግ ይባላል። ጋድ እግዚአብሔር ሲባል እንደዚህ እንደዚህ እንደዚህ ነው። እነዚህን አራት ነጥብ ወይ አምስት ነጥብ ቁጥሮቹን ለሳምፕል ነው የምጠራው። ካላወቅ ዩ ሚስ ኦልሬዲ። ማህበረሰቡ ወይ አማኝ ማህበረሰብ የሚለማመደው ኤክስፒሪያንሱ ምናምን ሁሉ የደፈጠጠና ከኋላ መቶ ቀን በቀመር ውስጥ ለመለካት ይሞክራል። ስለዚህ ሰዎች ዳውት ውስጥ ይገባል። ይህን ደግሞ ሌላው በእርግጥ ሌሎችም ወገኖች ወይም ትልልቆቹ ሰዎች ጽፈውታል። እንደ ዋይኒግሩ ደማ አይነት ዲቮሽን የለውም። ባለ ዲቮሽን ያልሆነ ጥናት ስለማይወጡ በተለይ አሁን አሁን ከትምህርት ቤት ወደ ቸርች ውስጥ ሲመጡ ይህንን ሁሉንም ሰው አለ ምናገር። በእርግጥ ይህንን በጣም ልታስምሩልኝ ይገባል ግን የቲዮሎጂ መልክ አንድ ጥያቄ ውስጥ እንዲገባ ያደረገን አንዱ ከትምህርት ቤት ወደ ስነ ወደ ቸርች ውስጥ ወደ ማህበር ሲሄድ አንድ የተማረ ሰው አይ ቲንክ ራሱ ዲስትኒክት ያደርጋል። ስህተት ብዙ ይታየዋል። በቃ ሄርሜኔቲክስ እንደዚህ ነው ወይ? አሁን የዕብራን መጽሐፍ ዓላማ ይሄ ነው ወይ? ወይ አሁን ሮሜ ይሄ ነው ወይ? አሁን ገላትያ እንደዚህ ነው ወይ ምናምን እያለን አይ ቲንክ ትምህርት ቤት ውስጥ በአግባቡ የቀሰምናቸው አይመስለኝም በአግባቡ ያልቀሰምናቸው መነፅሮች እነዚህ ነገሮች ይለኩና ይለኩና ከዛ የፌዝ የሆነ ፕራክቲስ በፌዝ በኮሚኒቲ ፕራክቲስ የምናደርጋቸውን የጋራ ጸሎት፣ ወርሺፕ፣ አንድ ወንዴቨር ፕሬይንግ፣ ፋስቲንግ፣ ሆና የሚባሉ ስፒሪቹዋል ልምምዶችን ሁሉ ጥያቄ ውስጥ ይጥላል። ሶ ወዲያው ምንድን ነው የሚያደርገው? ኢንዲቪጅዋል ያደረገና ማለት ነው ጀስት እኛ የዕውቀት ታንከር፣ ሌላው ደግሞ በቃ ዝም ብሎ ያለ አደረገት እንደ ታዛቢ ምናምን ያደርጋል። እና ሰዎች ይህንን ሲያዩ፣ ይህ እንግዲህ ሁሉ ጊዜ ለመሰደብ አይደለም። እንግዲህ ሰዎች ይህንን ሲያዩ ሊተቹ ይችላሉ። እውነት አላቸው። እኔ በተጨማሪ እኔ ሐሜት አይደለም። በተጨማሪ ምንድን የምለው አሁን ያለው ስነመለኮት አለስ ያለህበትን አውድህ፣ ያለህበትን ኮንቴክስት፣ ያለህበትን ዘመን፣ ያለህበትን ሎኬሽን፣ ማህበረሰባዊ ውቅር ምናምን ካላገናዘበ ሪሌቨንት ቲዮሎጂ አይመጣም። ቲዮሎጂ በብዙ በዘመናት ውስጥ ተለዋውጧል። መጽሐፍ ቅዱስ ነው ያልተለወጠው እግዚአብሔር ሰዎችን ለማዳን ይሄን ዓለም ለማዳን ወደ ፈጠረበት ዓላማ ለመመለስ የሚሰራውን አጀንዳ አልለወጥም። እነዚህ አይለወጡ በዘመናት ነው ማዳኑ። እግዚአብሔር አይለወጥም። በክርስቶስ ኢየሱስ ለማዳን የሰራው ስራ ኢንቫሊድ ሊሆን አይችልም። የሁል ጊዜ እውነት ነው ቋሚ እውነት ነው። ይሄ አዲስ ዓለም ሙሉ ለሙሉ ታድሶ እስኪታይ ድረስ አንድ ይህንን ክርስቶስ የሰራውን ሥራ ደግሞ መንፈስ ቅዱስ መንፈስ ቅዱስ በአማኙ ማህበረሰብ እውን ያደርግና ሌላውን የሚጠራበት ኢንቴንሽን አይለወጥም። የማይለወጡ ነገሮች አሉ፣ ግን ቴዎሎጂ ይለወጣል። ለምሳሌ ስነ መለኮት በአይሁድ ምድርና በግሪክ አባቶች ምድር የተለያየ ነበር። እዚህ ግሪክ አባቶች በጣም በብዙ ነገር ፊሎሶፊካል ባክግራውንድ ስላላቸው የግሪክ እና የላቲን ተብሎ እንኳን ምን ያህል ከመጀመሪያው ከጁዳይዝም ምናምን የተለዩ ነገሮች እንደወጡ ታውቃላቸው። በጣም ሁሉም ነገር መጥፎ ነው አይደል እያልኩ፣ ለምሳሌ ዶክትሪን ኦፍ ሲን ሲን ምንድን፣ ውድቀት ምንድን ነው፣ ቶታል ዲፕራቪቲ ምንድን ነው? ቤተክርስቲያን፣ ከቤተክርስቲያን ውጭ ሰዎች ሊድኑ ይችላሉ ወይ? ራሱ ዶክትሪን ኦፍ ክራይስት ዶክትሪ ኦፍ ኒውማቶሎጂ ዶክትሪ ኦፍ ትሪኒቲ ምናምን የሚባሉ መጽሐፎች በደንብ መጽሐፍ ቅዱስ እንዴት ኢንተርፕሬት እናርግ፣ ይሄኛው መጽሐፍ ማነው የጻፈው ምናምን የሚባሉ ነገሮች ወደዚህ ወደ ግሪኮ ሮማን ወርልድ ሲመጣ ብዙ ጥያቄዎች ይነሱ ነበር። በጁዳይዝም በመጀመሪያው ጊዜ ፌዝ በጣም ይቀድማል። ማለት የመጽሐፉ ሰዎች ለመጽሐፉ በጣም የቀረቡ ሰዎች የሚነገሩትን በሙሉ ያ ምናል ኦልሬዲ ከዚህ ከኦልድ ቴስተመንት ጋር የተያያዘ ብዙ ነገሮች ስላሉት ማለት ነው። ይሄ ፍልስፍናና ጣዖት ጣዖት አምልኮ ለሞላበት ዓለም የግሪክ አባቶችም ወይ የላቲን አባቶች ጥሩ ነው የሰሩት። ሄረሲዎችን እንዴት ኮምባት እንዳደረጉ በየጊዜው የሚነሱትን ሄረሲዎች ኮምባት እያደረጉ ሄዷል። ሚድቫል ታይም መጣ። ሚድቫል ታይምም የተሰሩ ነገሮች አሉ ኮንቴክስቱን አውዳቸውን በተመለከተ ማለት ነው። ከዛ ሪፎርሜሽን መጣ። ሪፎርሜሽን አሁን አንዳንድ ጊዜ ፕሮቴስታንት ወንድሞች እና እህቶች ሪፎርሜሽን ሁሉ ነገር ነው ምናምን የሚመስለን ኖ፣ እንዴ የነበረውን ነገር እኮ አልጣለም። አንድ ግጭት ያለው የፖፑ ስልጣን፣ ፖፑ ስልጣን እንድ ደግሞ ሰው እንዴት ነው ኃጢአተኛ ሰው የእግዚአብሔርን ምሕረት ወይም የእግዚአብሔርን ቬዲኬሽን ጽድቅ እንዴት ነው ማግኘት የሚችለው ሰው ባይ ኔቸር ኃጢአተኛ ከሆነ ይሄን ደግሞ እነሱ ራሳቸው የፈለሰፉት አለው ወደ አውጊስጢኖስ፣ ከዛ አውጊስጢኖስ የምተንተርሰው ደግሞ ሮሜን አንብበው ነው ይህንን ያመጡት። ስለዚህ የእነሱ ትልቁ ጥያቄ የሮም ጳጳስ ወይም የሮም ካቶሊክ ሁሉም ነገር ሴንትራላይዝ አርጋ ይዛ፣ በየሀገሩ ያለ ነው የተለያየ ኮንቴክስት ያለን ሰዎች እንዴት ነው አንአተይነብል ሆነ እሷ መሰብከውን ሀገር ጽድቅም ከእግዚአብሔር ጋር ያለ ግንኙነት መልካም ሕይወት የሚባሉ ነገሮች አናቴ ነበል ነው በሆነ በኩል በሆነ በኩል ስለሆነ ስለዚህ ይሄ ነገር ብላስታወት አድረግ ድንገት ፈለድ እና ጥያቄው ተለጥ እንትን አለ ንስሐ ግቡ የግዳ ጳጳሱ ኖ ንስሐም ያስገባል። ንስሐ ግቡ የሚለው ስብከት በወንጌል ያለው ማንም ሰው ንስሐ ሊገባ አይችልም ወይ የሚሉ ጥያቄዎች እንደምታውቁት ዘጠና አምስቱ ቴሰሱስ ላይ ያሉት ሜይን ፖይንቶቹ ስለው የሚያወራቸው እንዲህ አለ ት በዛ ጊዜ የነበረው ቴዎሎጂ አንድ ይሄ ጀስቲፊኬሽን ባይ ፌዝ እንደ ዋና እንዲ ዲፓርቸር ፖይንት ሆነ እንጂ እኮ ከዛ በኋላ ስነ መለኮት ሰርተዋል። ማለት ቅዱስ ቁርባን እንዴት ነው የምንለው፣ የእግዚአብሔርን ህዝብ ቤተክርስቲያንን፣ ምንድን ነው ምንለው፣ መጨረሻው ምንድን ነው ምናምን የሚሉ ነገሮችን እኮ ሰሩ። ማለት ከዛ ትልቅ ብጥብጥ ውስጥ ይህንን የሚያረጋጋ ላይ የእግዚአብሔርን ሕዝብ ወደፊት እያየ የሚሄድበትን ቴዎሎጂ ሰርቷል። እነሱ የእነሱ የሰሩት ነገር የዘመናት ነው ማለት በጣም ከባድ። ከነሱ በኋላ ስንት ዓለምን አንቀጥቅጥ እንደገናም ደግሞ ሰዎችን ሰዎች የማያደርጓቸው ዲሁማናይዝ የሚያደርጉ ብዙ ስቶሪዎች በዓለም ላይ መጡ። ድህነት፣ ጉስቁልና፣ በሽታ እና መንግስታዊ የሆኑ ጭቆናዎች ሰዎች ሰዎች ሰው መሆን ሰው መሆን ተለቀው ሰው መሆን የስሉ ሰሃዶ አምላክ እኔም የስሉ ሰሃዶ አምላክ ፍጡር ነኝ እንዲሉ የማያስችላቸው ብዙ ኦብስታክሎች ነበሩ እና ቴዎሎጂ እንደገና ይሰራል ማለት ነው። የእግዚአብሔርን የማዳን ዓላማ መጀመሪያ የተናገርኳቸውን ሳንለቅ እግዚአብሔር በክርስቶስ የሰራውን ነገር ሳንለቅ መንፈስ ቅዱስ ክርስቶስ የሰራውን ነገር ለሰዎች ለፍጥረቱ ማካፈል እንደሚፈልግ ይሄ ኢንቴንሽን እንዳለው ሳንለቅ ሰዎች ሰው ሆኖ እንዲቀጥሉ። ከመጀመሪያም ጀምሮ ኢንቴንሽኑ ነው እግዚአብሔር መልካም ሰው ወይም የአምላክ ቫይስ ጀረንት የእሱ የምሕረቱ የሰላሙ፣ የመጋቢነቱ፣ የርኅራዩ አስተዳደር ወኪል እንድንሆን ለዛ ነው የተፈጠረ፣ እሱ ነገር እንዲቀጥል። ይሄ የማይጠፋ ነገር ነው። ሰው ሰዎች ለምሳሌ ኦፕሬሽን ውስጥ ወንጌል ቴዎሎጂ ይሰራ ራሱ ለዚህ ሰዎችን ሰው ሊያደርግ ነው ክርስቶስ የሞተው። ስለዚህ ጨቋኞችን የሚቃወሙ ቴዎሎጂ ተሰርቷል፣ ሊብሬሽን ቴዎሎጂ ምናምን። ይሄ ነገር ከአትናቲዩስ ጋር አይሄድም፣ ይሄ ነገር ከሉተር ጋር አይሄድም ትል ብትሉ አይሆንም። እንደዛ የማዳን አጀንዳ አይለወጥ። ቴዎሎጂ የሚሰራባቸው ዋና ዋና ሶርሳችን አይለውጥ እንጂ ሪሌቨንት እና የሚሰራ ስነመለኮት እንዴት ነው ባሪያዎች ወይም ደግሞ በሰው ጭቆና ውስጥ መንግስታዊ ጭቆና ውስጥ ያሉት በጣም በጣም የሆነ እንደ አፓርታይድ አይነት ነገር ውስጥ ያሉት ሰዎች እንዴት ነው የክርስቶስ ክርስቶስ ኢየሱስን አዳኝነት የሚመለከቱት? እንዴት ነው አዳኝነቱ ቪዝብል የሚሆነላቸው? ቲዮሎጂ ሊሰራ ይገባል። አይ የሰው ልጆች በሙሉ ቶታሊ ዲፕራይቭድ ስለሆኑ ኃጢአተኛ ስለሆኑ ይሄም የኃጢአት አንድ ውጤት ስለሆነ ጭቆናው ነው ጌታ ይገላግላል ምናምን እንደዚህ አይደለም። ለዚህ ነው ቲዮሎጂ ፌድ አፕ ፌድ አፕ ፌድ አፕ እያረገ ሬለቫንት አይሆንም። ሶርስን አይመርጥም። የኮሽን ድምፅን አይሰማም። አሁን ያለውን ድምፅ አይሰማም ማለት ነው። እና ለዛ ነው እንደዚህ አይነት ጥያቄዎችን ዝም ብለን ባይፓስ ማድረግ የለብንም። አሁን ከተለያዩ ወንድሞች ጋር እንደምታውቁት አይ ይሄ ነገር አንተም ብሏል፣ አይሰራም የሆነ ጊዜ ሰርቶ ሊሆን ይችላል፣ ግን እኮ አሁን እኮ በአጠቃላይ ትልልቅ ሰዎች እኮ እየተወያዩበት፣ የስነ መለኮት ሰዎች እኮ ይወያዩበታል። ይሄ ነገር ቶኒ ፈርስት ሴንቸሪ ላይ ፖስት ሞደርን ላይ እንዴት ነው የፋውንዴሽን ምናምን ምናምን የምንላቸው ነገሮች ከዛ ያለፈ ዘመን ስለመጣ እንዴት ነው ስነመለኮትን አግባብ ያለውን ከጥሩ ምንጭ ከጥሩ ምንጮች ተንስተን መስራት የምንችለው አሁን ላለው እያሉ እያሰቡ እኮ እያሰቡ ነው። ለዚህ አንዳንድ ነገሮችን ሳነሳ ያው ሰዎች ፋውንዴሽናል ስለነበሩ የ18ኛው ክፍለ ዘመን ቴዎሎጂ ስላላቸው ማለት ሁሉን ነገር ታስሮ ታስሮ ስለተሰጣቸው ዶክትሪን ኦፍ ጋድ፣ ቅድም መግቢያ ብያለሁ፣ አምስት ነጥብ ወይ ስድስት ነጥብ ወይ ሰባት ነጥብ፣ እነዚህ እነዚህ ነው። ዶክትሪን ኦፍ ጋድ ትሪኒቲ እንደዚህ ነው እንደዚህ ነው የሚጠናው ከሚል ከእንትን ጋር ከልኬት ጋር ነው የሰጠን። ክሪስቶሎጂ እንደዚህ ነው፣ ድነት እንደዚህ ነው፣ የመጨረሻው ዘመን እንደዚህ ነው። አንዳንዴ አፈጠጠ፣ በታሪክ ውስጥ የሌለ የመጨረሻው ዘመን እያወራ ነው እኮኛ ዲስፔንሴሽናል ምናምን የሚባለው እ ነገር በታሪክ ውስጥ የሌለ እ በጣም በጣም በጣም በቃኒ ገር ደግሞ ለዛም፣ በብዙ ሀይልና በብዙ ማስፈራራት ነው ሌሎች ሰዎች የሚሰጉ ለዚህ እነዚህ እነዚህ ነገሮች እንደገና መሰራት አለባቸው። የጊዜው ድምፅ እነ ቬሊማቲ ካርከነን እነ ስታንሌ ግሬንዝ ሌሎች ብዙ ሰዎች አይምሰለቱ በሀያኛው ክፍለ ዘመን ነበሩ በሀያኛው ክፍለ ዘመን ካርል ባርዝ እንደገናም ደግሞ ቅርብ ጊዜ የሚያለፈው እነ ዮርገን ሞልትማን ኖ ቴዎሎጂያችን ሪለቨንት መሆን አለበት ሁልጊዜ የኋላውን ነገረ ስንተነትን ስናብራራ እንዴት መሰለህ እንትና በዛ ጊዜ ኮንቴክስቱ ምናምን ያን እያለን አትናቴዎስ ከዚህ ከእስክንድሪያ ተነስቶ የሄዱ አሬውስ ስንዲ ሲለው ምናም ኮንቴክስቱን አብራርተን ያንን ነገር አሁንም ለማቆም፣ ከዛ ጋር ጸብ የለኝም። አሁን ያደለም ሄርሜኔቲካል ሄርሜኔቲክስ አያስፈልግም። አሁን ቀድሞ ለተሰራው ቴዎሎጂ ቀድሞ ለተሰራው ቴዎሎጂ አሁን ላለው ችግር ቴራፒቲክ ወይም መድኃኒታዊ ወይም ፈያጅ ሆኖ እንዲቀርብ መስራት ነው ያለብን። ለዚህ ኮንስትራክቲቭ ቴዎሎጂ እነዚህ ሶስት ድምፆች አስቡ ይሉናል። በተደጋጋሚ እናገራቸዋለን። መቼም የሚያይ ሰው ትንሽ ነው፣ ይሄ ነገር ግን ለታሪክ ይቀመጥ ብዬ ነው ይህን ነገር የምሰራው። አንደኛ የቅዱሳትን መጽሐፍት ድምፅ መስማት አለብን። እነዚህን ሶስት ነገሮች ወይ ሶስት ድምፆች ማዋደድ አለብን፣ ማያያዝ አለብን፣ ማለት እንደ ትሪያንግል መያዝ አለብን። በእርግጥ የትኛው ይበልጣል ምናምን የሚል የሞደርን ጥያቄ አሁን ግድ የለም። አሁን የትኛው ምናምን ምንድን ነው ምናምን ሳይሆን ለጌት ሚሰራው እንዴት ነው ብለን ነው ማሰብ ያለብን። በእርግጥ ለሶስቱ ሰርክሎች እነዚህ ሶስቱ ለተያያዙ ነገሮች አንደኛው ጌጅ ነው መሳሪያም ነው ግን ጌጅ ነው ስንል ደግሞ ሌሎቹን እንደመናቅ ምናምን እንዳንሄድ ፈርቼ ነው። አንደኛው የመጽሐፍን ድምፅ መስማት አለብን። መጽሐፍ ድምፅ ማ እንደየሰማው እያጠናው አለ እንደ ገላትያ ይህንን የሚለው ሮሜም ይህንን የሚለው እና ኃጢአተኛው ክርስቶስ በማመንን እንደሚጸድቅ እንጂ በስራ እንደማይጸድቅን የሚለው ለ ኖ ጳውሎስ ምንድን ነበር ኢንቴንሽኑ ይህንን ነገር ሲጽፍ? እንዴት እንዴት ሪፎርሜሽን ታይም ድረስ ምንም ሳይታወቅ ሪፎርሜሽን ላይ በዚህ ድምፅ እንዴት ተቃኘ? ስለዚህ እነዚህን የጠቀስኳቸው ሶስት ነገሮች ለመጽሐፎች ተናግሬ ነው። ይህንን አሁን ያልኩትን ግን የመጽሐፉን ድምፅ አሲቲዝ። ለምሳሌ ኤፌሶን ኤፌሶን፣ ምንድን ነው ማለት? በቃ የፕሪዲስቲኔሽንን ነው የሚናገር ኤፌሶ? አይ ዶንት ቲንክ። እዛ ላይ እኮ አላማውን ተናግሯል። ምስጢር ልንገራችሁ። ልክ ቤተ ክርስቲያን ውስጥ ከአሕዛብና ከአይሁድ ከተለያየው ህዝብ በአንድ ራስ ስር በክርስቶስ ኢየሱስ አገዛሰር ከሁለቱ አንድ አካል ፈጠራ የሚለው በአንድ ራስ ስር እንደሚኖሩ፣ እግዚአብሔር በሰማይና በምድር ያሉትን ራሱ በዚህ በአንድ ራስ ስር መጠቅለል ይፈልጋል። ስለዚህ ቤተክርስቲያን ናሙና ናት፣ በሰማይና በምድር የሰማይና የምድር መጋባት፣ የሰማይና የምድር መገናኘት፣ የሰማይና የምድር መጠቅለል በአንድ ራስ ስር ቤተክርስቲያን ናሙና። ሰማይና ምድር ግር ቢለው ወይም ውጭ ያሉ ያላመነው ምናምን ግር ቢለው እግዚአብሔር ዓላማው ለካ እንደናንተ ነው። በአንድነታችን በተለወጠ ምግባራችን ማለት የሊቪንግ ኮሚኒቲ በአንድነቱ በተለወጠ ምግባር እንዲሁም ደግሞ ፕሮፐር የሆነ መንፈሳዊ ውጊያ በመዋጋት ምሳሌ ይሆናል ማለት ነው። ለኔ ያለው እንዴ ኤፌሶን እንደዚህ ጭፍልቅ አድርገን ለዚች ነው ያለው። ምን ማለት እንደዚሁ ወገኖች፣ እንደገና የመጽሐፎችን ፐርፐዝ ብናጠናጥሩ ነው ምክንያቱም የመጽሐፉን ድምጽ ለመያዝ ኮንስትራክቲቭ ቴዎሎጂ አንድ አንዳንዶቹ መጽሐፎች ታሪኩ ተደርገው ከቆየ በኋላ ብሉይ ኪዳን ላይ ብዙ አሉ። እንደዚህ ከቆየ በኋላ አሁን ላለው ህብረተሰብ አሁን ላለው አማኝ ማህበረሰብ ያንን ነገር እያስታወሱ የእግዚአብሔር መልእክት አድርገው ስጠፉል የራሳቸውን ሂስትሪ አባቶቻቸውን ያለፉበትን ሂስትሪ እግዚአብሔር እንደዚህ ይፈልጋል፣ እናንተም እንደዚህ ሁኑ የሚል ጽሑፎች ብዙ አሉ። የዩ መጽሐፍ አንድ ነው። ኢዮብ የሚባለው ነገር ዝም ብሎ ሴቲንጉን መጀመሪያ ሶፋር ቢልዳዶስ ምናምን የሚባሉ ሰዎች የነበሩበት ጊዜ እንግዲህ አብርሃም ጊዜ ምናምን የነበረ ነው። አሁን ለፖስት ኤግዚል ከፍልሰት ለተመለሰ ህዝብ ይሄ የኢዮብ ታሪክ ሲጻፍለት አስብ፣ ፀሐፊው በምን አይነት ስነ መለኮት፣ በምን አይነት ቲዮሎጂ በመንፈስ ቅዱስ አማካኝነት በእርግጥ እሱ በደንብ ልናስብ ይገባል። ለዚህ ምንም ቢሆን እግዚአብሔር የፈተና ጊዜ ያሳልፏል፣ ሊባርካቸው ታመኑት። እግዚአብሔር ሰጠም አልሰጠም፣ እግዚአብሔር ወደ ፍልሰት ወሰዳችሁ መለሳችሁም፣ እግዚአብሔር እግዚአብሔር ነው፣ አምልኩት የሚል ሜሴጅ ያለው ሚሴጁን ጥለ እያንዳንዱ ጥቅስ በፈነከትክ ቁጥር መበታተን ምናምን ስለሚመጣ፣ ስለዚህ የመጽሐፉን ድምፅ እያጣ እንሄዳለን። ኮንስትራክቲቭ ቴዎሎጂ አንዱ የመጽሐፉን ድምፅ መስማት ነው የመጽሐፉን ድምፅ መስማት ነው። ኢንቴንሽን ኦቶሪያል ኢንቴንሽን የሆነውን ፀሐፊው ምናስበው ነው። ተደራሲዎቹ ምን ስለሆኑ ነው? እንዴት ነው የገባቸው? ለዚህ ለተጻፈው ነገር ምን ነበረ ምላሻቸው? ምናም የሚሉትን ነገሮች የመጽሐፉን ድምፅ በሚለው ሁለተኛው ኮንስትራክቲቭ ቴዎሎጂ ስንሰራ ይሄ አንድ ነገር ነው። ከዚህ ተነስተን በቃ ተወ ሌላውን ነገር ሰራለሁ ማለት አይቻልም። ሁለተኛው ይሄው መጽሐፍ በቤተክርስቲያን ታሪክ ውስጥ የሰራው ስራ አለ የቤተ ክርስቲያንን ድምፅ ልንሰማ ምን አንዳንድ ጊዜ ስነመልኩ ልንሰራለት ምንፈልገው ለምሳሌ ድነት ከሆነ የመጽሐፉን ድምፅ እንሰማለን ምንድን ነው ድነት ምንድን ነው ድነት ሂደት ነው ወይ ድነት ክስተት ነው ወይ ድነት በአንድ ጊዜ የሆነ እንደ የሆነ ጥቅስ ነክተን ከእግዚአብሔር ጋር ከክርስቶስ ጋር በቀኙ መቀመጥ ነው ወይ ምናም የሚሉትን ነገሮች እንደገና በቤተ ክርስቲያን ድምፅ ሂስትሪ ትራዲሽን የምንለዋል፣ በዛ ውስጥ እንሰማለን ማለት ነው። እንዴት ነበር ያስቡት፣ አሁን በኛ ዘመን እንደሚያንገበግብ ጥያቄ ነበረ ወይስ? እንደዚህ አይነት ጥያቄም ካለ አሁን እኛ የምንመልሰውን አይነት መልስ ነበር የሚመልሱት? የቸርች ድምፅ ያስፈልጋል። የቢሊቪንግ ኮሚኒቲ ድምፅ ያስፈልጋል። ሂስቶሪካል ድምፅ ይፈልጋል። የመጽሐፉ ድምፅ ሂስቶሪካል ድምፆች ቸርች ውስጥ አንድን ሀሳብ የተንተን ያለ የተብላላበት፣ የተፈታበት፣ የተጠቀሙበት፣ ኢን ሮንግ ወይም ሊሆን ይችላል፣ ኢን ጉድ ወይም ሊሆን ይችላል። ግን ለእኛ ዊትነስ ነው። አሁን ለምንሰራው ቲዮሎጂ ሁለት ሶስተኛው አሁን ያለውን ድምፅ አሁን ሰው ስለ እግዚአብሔር ስለ ማዳኑ ስለ ክርስቶስ ዓለም ላይ ስላለው ተስፋ ማጣት፣ ፖለቲካል ካዮስ፣ ኢኮኖሚክ ካዮስ የሰው ልጆችን ዲሁማናይዝ ዲቶራትድ የሚያደርጋቸውን ድምፆች በአግባቡ መስማት አለብን። ልክ ክርስቲያን ወርልድ ቪው ስላለን ክርስቲያናዊ እይታ ስላለን የሚሆነውን ነገር በአግባቡ ማየት አለብን። አንዳንድ ቁንፅል ብን አንዳንድ ጊዜ ደፍረን ቶሎ ብለን ምንደግፉ ይሆናል። አንዳንድ ጊዜ ምንም ሳንሰቦዝን ብለን ምንወቅጡ ይሆናል ኖ ኮንስትራክቲቭ ቲዮሎጂ ከሆነ ወሀፍቱ ሰርች አውት ምንድን ነው? ከየት ነው የመጣው ይሄ ነገር? የምር ግን የህብረተሰቡ ጥያቄ ምንድን ነው? አሁን የቸርች ጥያቄ የሆነባት ነገር ቸርች ፌስ የምታደርገው ፕሮብሌም ምንድን ነው ብለን የቸርች ፌስ የምታደርገው ፕሮብሌም አጠገባው ካለው ከኮንቴክስቱ የራቀ የተለየ ነገር አይደለም። ሰው እነዚህን ድምፆች ማዋደድ እና ማስተሳሰር ይፈልጋል ለዚህ ጊዜ ካለን ነው ቁጭ ብለን የምንወያይ ከሆነ ነው። ከለብ ከለብ ከለብ እያደረግን ለምንሰብከው ነገር ዝም ብሎ ከላባ ነገር፣ የምናወራው የምናስተምረው ነገር ዝም ብሎ ከላባ ነገር። ሰዎች ለምንድን ነው በተለይ ኢትዮጵያ ውስጥ ይህን ያህል ብዙ ሰው እኮ ነው የተመረቀው፣ ከቴዎሎጂ ከስነ መለኮት እዛው ቴብሉ ላይ ጥናቱ ላይ ምናምን። አረ ነገር ፋላስፋ ነገር ነው ምናምን ብለን ጥለን እዛው ጥለናቸው ነው ይመጣል። ለምንድን የተፈላሰፈው ሰውየው ለምንድን ይህን የሚያክል ቮሉም የሰራው ምን እያለ ነው ብሎ ቆም አዳመጥ በጣም አስፈለገ። ሁሉ ህዝብ አሁንም ያው ነገር የማይሰራ አሁን ተነቀበ ስፔሻሊ ናው ዴይስ ፕሮቴስታንት ድምፁ በጣም ተለውጧል፣ ተቀላቅሏል፣ ተዳቅለዋል። በኢኖሰንት ያለ ቴዎሎጂ እንኳን የነበረበት የመከራ ዘመን ማስታው በፍቅር በምሕረት ለሌላው በመጸለይ ታግለዋል። መከራው አንድ አድርጓቸዋል እና በጣም በጣም ድምፃቸው ክሊር ነበር። በቃ እግዚአብሔር ያድናል፣ እግዚአብሔር ነገራችን ይለውጣል፣ እግዚአብሔር ይህን ነገር ይለውጣል። እንደዚህ አይነት ነገሩ ሰዎችን ያድናል ነበር። አሁን ብዙ ነገር ሆነ። ቢ ለዚህ አንዳንድ ጊዜ ኤክስኪውዝ የምትሰጡት ፌዝ ሙቭመንት የሚባለው መጥቶ ወይ አሁን ልጅ ናቸው እንደዚህ ያደርጉት ወይ ይሄ ካሪዝማቲክ ሙቭመንት ነው እንደዚህ ያደርገው አንድ ላይ ሁላችንም እኮ ፋንዳ ሜን ላይን ምናምን የምትሉት ቸርች ራሱ ወርዝ የታለ? ምሕረት ድል ነስቶ ሲወጣ እርቅ ድል ነስቶ ሲወጣ ፍቅር ድል ነስቶ ሲወጣ አንድነት የመንፈስ አንድነት ድል ነስቶ ሲወጣ የታየን? እዚህ እነዚህ ነገሮች የምንጠይቅበት ፔጅ ለማድረግ አስቤያለሁ። እግዚአብሔር ይባርካችሁ። ፔጁን ላይክ አድርጎ ሰብስክራይብ አድርጎ ለሌሎች ሰዎቻችሁ ሼር አድርጎ አስተላልፉ።